የኮሬ ህዝብ በሚያመርታቸው የግብርና ውጤቶች ይታወቃል። ጤፍ፣ በቆሎና ቦሎቄ በሰፊው ይመረታል። ተወዳጁ የአማሮ ቡናና የአማሮ ቡላ በገበያ ተመራጭ ሆኖ ዘልቋል። ነገር ግን ለዓመታት በታጠቁ ኃይሎች ምክንያት አምራቹ ከምርት እንዲቦዝን ተገዷል። የኮሬና አጎራባች የጉጂ ኦሮሞ አባቶች ባደረጉት ከፍተኛ ጥረት በአካባቢው አንጻራዊ ሰላም ቢኖርም ዘላቂ ሰላም እንዲሰፍን ሊሰራ ይገባል ያሉት የኮሬ ዞን አስተዳዳሪ ታረቀኝ በቀለ የዲላ ኬሌ መንገድ ለዓመታት ተዘግቶ በመቆየቱ የአካባቢውን ማህበረሰብ ለተጨማሪ ወጪና እንግልት መዳረጉን አንስተዋል። በቀጠና ካለው ረጅም ጊዜ ከወሰደው የጸጥታ ችግር መነሻ የኮሬ ህዝብ መክፈል የሌለበትን የነፍስና የንብረት ዋጋ እየከፈለ ኖሯል፣ እስካሁንም እየከፈለ ይገኛል። ከዚህ ችግር መነሻ ይለማ የነበረው ቆላማ የእርሻ መሬት ተሟጦ አርሶ አደሩ ህይወትን ሊቀይር በሚችል መልኩ እየለማ አይገኝም። የተፈናቀሉ የጀሎ ዶርባዴ ቀበሌ ነዋሪ ህዝቦች ወደ ቦታቸው አልተመለሱም። በመሆኑም አሁን አካባቢው ትልቅ ስራ ከመንግስታችን ይጠብቃል። የኮሬ ህዝብ ከአጎራባች ህዝቦች ጋር ሰላም ለመፍጠር ጥረት ሲያደርግ ቆይቷል ያሉት ርዕሰ መስተዳድር ጥላሁን ከበደ ሀገራዊ ለውጡን ያልተቀበሉ ኃይሎች አብሮ የኖሩ ህዝቦችን ለማጋጨት ሞክረዋል ብለዋል። በአካባቢው ሰላም ለማምጣት በተሰራው ስራ አንጻራዊ ሰላም በመምጣቱ ይህን ማጽናት ያስፈልጋል ነው ያሉት። ከአጎራባች ህዝቦች ጋር በፍቅር በሰላም ለመኖር ምንም እንኳን ዋጋ የሚያስከፍል ነገር ቢፈጠር እንኳን ዋጋ የሚያስከፍለው ነገር የተሻለ ነው እናገኛለን በሚል ብስለት በተሞላ አግባብ ሰላሙን ጠብቆ ፍቅሩን አጽንቶ ይህንን አካባቢ ተረጋግቶ ሰው ወደ እርሻ እንዲገባ ከፍተኛ የሆነ የፀረ ሰላም ኃይል ችግር እየፈጠረ ያለበትን ጊዜ እንድንሻገር ከፈጣሪ በታች መንግስት ያደረገ ያለው ድጋፍ እንደተጠበቀ ሆኖ የኮሬ ህዝብ የከፍላችሁት መስዋዕትነት፣ የከፍላችሁት ዋጋ እጅግ በጣም የላቀ ስለሆነ የክልሉ መንግስት ለእናንተ ታላቅ ምስጋና ና አድናቆት ያቀርብላቸዋል። እውቅና እንሰጣቸዋለን። የታጠቀ ኃይል እዚህ አካባቢ ስረብሽ እንደነበር የሁለቱንም ህዝብ የማይወክሉ አካላት ብዙ ደም መፋሰስ፣ ንብረት መውደም፣ የሰብአዊ ቀውስ አስከትሏል። በእጅጉ በጣም በሰለጠነ መንገድ የሁለቱም ህዝቦች የጉጂ ኦሮሞ ህዝቦችና የኮሬ ህዝብ ቁጭ ብሎ በመነጋገር ዘላቂ ሰላም፣ ትላንት የነበረን ሰላም ማምጣት አለብን ብላችሁ በጀመራችሁት ውይይት ጠዋት ስንመጣ ቆም ብለን ያየነው ነው። ሶስት አራት ዓመት ከእርሻ ጾሙ ሲያድር የነበረ መሬት ሰላም በማስፈናችሁ ወደ እርሻ ገብቶ እጅግ በጣም አይተን የማንጨርሰው የጤፍ አዝመራ እርሻ እያየን በጣም ውስጣችን ተደስቶ ነው የመጣነው። በዞኑ የተሰሩ የልማት ስራዎችን የጎበኙት ርዕሰ መስተዳድሩ የጎርካ ጤና ጣቢያን መርቀው ስራ አስጀምረዋል። በአካባቢው የተሰሩ የልማት ስራዎች በመመልከታቸው በቀጣይ ለምንሰራው ስራ ለመመካከር ያስችላል ብለዋል። ርዕሰ መስተዳድሩ ከአካባቢው ህዝብ ጋር ውይይት አድርገዋል። ዛሬ የእኛ የጉብኝታችን ዋናው ማጠንጠኛው የልማት ስራዎችን እያየን እየጎበኘን እንዲሁም ቀጣይ የምንሰራቸው ስራዎች ላይም ደግሞ በጋራ ሀሳቦችን ተለዋውጠን የህዝባችን ቁልፍ ጥያቄዎችን ከራሱ ከህዝቡ ጋር በውይይት መፍታት ምንችላቸውን የቀዳሚ ቀዳሚ የምንላቸውን እቅዶችን ይዘን ተጋግዘን ተቀናጭተን ስራዎችን ለመስራት የሚያስችል የመስክ ምልከታ እንኳኑን ሄድ ብላችሁ እርጥብ ቅጠል አንጥፋችሁ ሳር አንጥፋችሁ መርቃችሁ ስለተቀበላችሁ ስለመረቃችሁ እጅግ በጣም ደስ ብሎኛል። ስለአቀባበላችሁ ፈጣሪ የባርካችሁ ይጠብቃችኋል። አመሰግናለሁ። የጤና ሁኔታቸውን ለመከታተል ረጅም ኪሎ ሜትር መጓዝ ግድ ይለን ነበር፣ ያሉት ነዋሪዎች አዲስ የጤና ተቋም በመገንባቱ መደሰታቸውን አልሸሸጉም። ይሄ ጤና ከዚህ በፊት እዚህ በመጥፋቱ እናቶችም ሆነ ሕጻናቶች በወሊድ ብዙ እየተሰቃዩ ብዙ እየተቸገሩ ብዙ ስቃይ እያዩ በአካባቢያችን ብዙ ለሞት የተዳረጉ ህጻናት ነበሩ። አሁን ደግሞ እግዚአብሔር ይህንን ጤና ለኛ አምጥቶ ይህንን እድል ስላገኘን ደስ ብሎናል። ህዝቡም ደስ ብሎታል፣ እኔም ደስ ብሎኛል። ከኔ ጋር ደስ ይበላችሁ። የታመሙት ማታ ጅጆላ ስንወስድ የሚያክሙት አተን ተቸግደን መልሰን ወደ ኬላይ የወሰደንበት ጊዜ ማእት ጊዜ ጤና ጣባ ጠይቀን ብዙ ጊዜ ከቆየን በኋላ ይህ ተሰቶን ዛሬ ለምርቃ በመበቃቱ በኃይል ደስ ብሎናል። ስሜ አስቻለው አሳምነው ይባላል። የጎርካ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ ነኝ። እንግዲህ የአሁን ዛሬ እያስመረቅን ያለ ነው በጎርካ ወረዳ ጤና ጥበቃ ጽህፈት ቤት ስር የሚገኘው የዳኖ ጤና ጣቢያ። እናቶቻችንን አድርሰን ለማሳከም በጣም ስንቸገር ቆይተናል። ስለዚህ ይሄ ጤና ጣቢያ ለዚህ ቀበሌ፣ ለዚህ ህዝብ እንደ ኮረም እንደ ጎርካ ወረዳም እንደ ዳኖ ቀበለም ትልቅ ትርጉም አለው። ትልቅ ትርጉም ያለው ጤና ጣቢያ ነው። አገልግሎቱን ሲጀምር ቢያንስ ከሀያ ሺህ በላይ የሆነ ህብረተሰብን ያገለግላል። ጤና ጣቢያው በአስር ሺዎች ለሚቆጠሩ የአካባቢ ነዋሪዎች አገልግሎት ይሰጣል ተብሎ ይጠበቃል። ለደቡብ ቴሌቪዥን ዜና ሲሳይ ደበበ አማሮ ኬሌ